የበኒ እስራኤል ሴቶች የጠፉት የባለ ሀብት ሚስቶች እንደ ልብስና ጌጣጌጥ በመሳሰሉ በመጠቃቀሚያዎች ራሳቸውን ያልተገባ ግዴታ ውስጥ እንደሚያስገቡት ሁሉ የድሃ ሚስቶችም ራሳቸውን ያላቅማቸው በመሰል ጉዳዮች ነፍሳቸውን ማስገደዳቸው ነው። ቸርነት ሲገኝ ነው የአንዲት ሴት ሙሉእነት በዲኗ፣ በስነ ምግባሯ፣ በነፍሷ፣ በውስጣዊ ማንነቷ ማማር ነው። ስንትና ስንት ሴቶች አሉ እጅግ በጣም ውብ በሆኑ አልባሳትና ውድ ጌጣጌጦች ተውበው ግን ርካሽ የሆኑ ዲናቸውና አኽላቃቸው የሚያስጠላ። ስንትና ስንት ሴቶች አሉ በተቀዳደዱ ልብሶችና በደሳሳ ጎጆዎች ውስጥ ጭምት ሆነው የሚኖሩ ዴና አኽላቃቸው የሚያምር ውድና እንቁ ሴቶች አሉ። ውድ እህቴ፣ ባልሽ የሰውዳ ውስጥ ገብቶ ነፍሱ ተጨናንቃ ተዋርዶ ልብስና ጌጥ እንዲገዛልሽ አትፈልጊ። ቢኖሮው ኑሮ እኮ እንኳን ጠይቀሽው ባትጠይቅውም ራሱ ዐውቆ አቅሙ የፈቀደውን ያክል አንችን ማሰማምር፣ ማስዋብ፣ ማስጌጥ ይፈልግ ነበር። ግን አላህ አለውና አልቻለም። እንደምታዩ ኑሮውን ለማሸነፍና የድህነትን ቀንበር ከትከሻው ላይ ለማውረድ ጠዋት ፈጅር ላይ የወጣ ከዒሻ በኋላ ይገባል ያኔ ስታ ገቢው የነበረው የፊቱ ውበት ዛሬ ላይ ጠውልጓል፣ ያ ለስላሳ እጁ ሻክሯል። ካንቺ ውጭ ሌላ አያውቅ፣ ሌላ ምን መደበቂያ አለውለች ነው። ሁሌ በዓል በመጣ ቁጥር ይህን ግዛልኝ ይህን እንግዛ የእገሌ ሚስት ወርቅ ተገዛላት፣ ጫማ ተገዛላት፣ ልብስ ተገዛላት፣ ስልክ ተገዛላት፣ መኪና ተገዛላት። አንተ ከቤተሰቦቼ ከመጣው ወዲህ እስኪ ምን ገዛህልኝ? እነ እገሌ ቤት ገዙ፣ መኪና ገዙ፣ ምንጣፍና ቲቪ ቀይሩ እያልሽ አትነዝንሽ። ሁሌ በዓል በመጣ ቁጥር በበዓሉ ከመደሰት ይልቅ ደግሞ ዛሬ ምን ገዛልኝ ትለኝ ይሆን ብሎ የሚጨናነቅብሽ አይነት ሚስት አትሆኝ። የማይችለውን ከአቅሙ በላይ አታስገድጅ። ኢንሻአላህ አንድ ቀን ያልፍላችኋል። አንቺ እንደ አንድ ሙስሊም ሴት ከዱዓ ጀምሮ ካንቺ የሚጠበቀውን ሰበብ አድርሺ። እርሱም እንደ አባወራና ኃላፊነት እንዳለበት ባል ሰበቡን ያድርስ። በአላህ ተመኩ። ቀሪውን እርሱ ጀሊሉ ይከውነው። እርሱ ከችግር በኋላ ምቾትን አደርጋለሁ ብሏል። ባለቤትሽ ሰበቡን እያደረሰ ግን አልሳካለት ካለ በተደጋጋሚ አብሽር በይ ሲደክመው ምርኩዙ ሁኚ፣ ሲተክዝ አጽናኙ፣ ተስፋው ሲሟጠጥ ተስፋ ስጭም፣ ብርታቱ ሁኚ። አብሽር በዩ፣ እንሻአላህ ፈረጃው ቅርብ ይሆናል። አላህ ሁላችሁንም ከዱንያ ጭንቅ ገላግሎ በተረጋጋች ዱንያ ለአኺራችሁ መልካምን የምትሰሩ ያድርጋችሁ። የነቢዩ ኢብራሂም ዓለይሂ ሰላም ሚስት ሀጀር ቃላት ምንኛ የተዋቡ ነበሩ። አላህ ስራዋን ይውደድላት።

ሱረት ሱረቱል ካህፍ አንቀጽ 80ና 81 የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዓለይ የሚስት ጀነት መግባት አላህና መልእክተኛው በደነገጉት መሠረት ባልዋ የተደሰተባት ከመሆኑ ጋር የተሳሰረ መሆኑን ጠቁሟል። ባልዋ በእሷ ደስተኛ ሆኖ የሞተች ሴት ጀነት ትከባለች ብለዋል። አንችም እንዲህች አይነት ሴት ሆኝና ደስተኛ ሕይወት ትኖሪያለሽ። በምትሠሪው ነገር ሁሉ ብቁ ሆነሽ ከተገኘሽ ከመጀመሪያው ተርታ መሰለፍ የምትችይበት እድል አለ። ሚስት ባሏ ወደ ቤት ሲመጣ የሞቀ አቀባበል ልታደርግለት ይገባል። ተጨንቆና ደክሞት ሲመጣ መቆጣት የለባት። እንዲያውም በተቃራኒው ያስጨነቀውንና ያደከመውን ነገር ሳትጠይቀው የሚፈልገውን ነገር ሁሉ ማሟላት ነው ያለባት። ልብሱን ካወለቀና ተረጋግቶ ከተቀመጠ በኋላ የተጨነቀበትን ነገር ራሱ ይነግራታል። ከራሱ ካልመጣ ግን ብትጠይቀው ችግር የለውም። አጠያየቋም ዝም ብሎ መሆን የለበትም። ተቆርቋሪነቷንና ለእርሱ የምታስብ መሆኗን በሚያሳብቅና እቤት የገባበት ሁኔታ እንዳያስጨነቃት በሚያሳይ ሁኔታ ቢሆን ይመረታል ሚስት ባለዋ ያስጨነቀውን ችግር እንዲቀርፍ ማድረግ የምትችል መሆኑን ካረጋገጠች በፍጥነት ታድርገው። ይህን ማድረግ ከቻለች የባሏን ሸክም አቃለለች ማለት ነው። እቤት ውስጥ ውድ ዋጋ ያላት እንቁ ያስቀመጠ ያክል ይሰማዋል። እንዲያውም ከዓለም የከበሩ ጌጣጌጦች ሁሉ የላቀ ዋጋ ያለው ንብረት እንዳስቀመጠ ያስባል። ሴት ልጅ መፈቀር እንደምትፈልገው ያክል ወንድ ልጅ መከበርን ይሻል። የክብር መጀመሪያው ደግሞ ከቤት ነው። በቤቱ የተከበረ ወንድ እንክብካቤንና ፍቅርን ይቸራል። ንፉግ እስካልሆነ ድረስ አክብሪው፣ ተንከባከቢው፣ አላህን በማያስቆጣ መልኩ ታዘዢው። እሱም በበኩሉ እንክብካቤንና ርኅራሄን እንዲሁም ፍቅርን ይለግስሻል። ብዙዎቻችን ትዳርን ስናመሰቃቅለው፣ ውስብስብም ስናደርገው እንታያለን። ችግሮች ቢከሰቱ በምን መልኩ መቅረፍ እንዳለብን ግንዛቤው የለንም። ወንድ ልጅ ሲከበር እሴቷም ስትፈቅር የብዙ ችግሮች መፍትሄ መነሻ ይሆናል። ነገር ግን እልህ ከገባበት፣ ራስ ወዳድነት ከነገሰበት የትዳር ምሰሶዎች እየፈራረሱ ይሄዳሉ። ስለዚህ አደራ እህቴ ለባልሽ ትልቅ ቦታ ስጪ፣ ተናነሽለት። ያኔ እንደ ንግሥት ከፍ ያደርግሻል። ስለዚህ ይህንን የትዳር ምስጢር ሁላችንም በየጊዜው ማስታወስ መቻል አለብን። እሱም ወንድ ልጅ መከበርን ይፈልጋል፣ ሴት ልጅ መፈቀርን ትፈልጋለች። የፍቅር ተምሳሌት የፍቅር አርአያችን ናቸው ብለን መከተል ያለብን ነብያችን አለይሂ ሰላቱ ወሰላም ነው እንጂ የፊልም አክተሮች ወይም የተለያዩ የልብ ወለድ ገጸ ባህሪያት መሆን የለበትም። የነብያችን አለይሂ ሰላቱ ወሰላም የትዳር ሕይወታቸውን እንዴት ነበረ ብሎ ማጤን